ሰላም ሙላህ አለይኩም ወራህመቱላህ ወበረካቱ ድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። አልምዱላ ተመልሽ መጥት ያለውም አዲስ ቪዲዮ፣ አንድ ደስ ያላይ ቪዲዮ ነው። ወንድማችን ኢብኑል ጀራህ በቲክቶክ ስሙ ዛሬ፣ ትናንት፣ ወዲያ ተሞሽሯል ማለት ነው። መሞሸሩ አይደለም፣ መሞሸሩም ደስ ይላል። ለዙህም ወንድሜ መሻ አላ ተባረከላህ ባረከላህ ላ ኩማ ባረካ ላይኩማ ወጀማ በይነ ኩማ ፊል ኸይር ብያለሁኝ። በዙ አጋጣሚ መልካም ትዳር እንዲሆንልህ ምኞቴ ነው። ትዳር ዱንያ ላይ ዱንያን ከሚያጣፍጡት ነገሮች አንዱ የመጀመሪያው ጥሩ ትዳር ነው፣ ጥሩ ሚስት ነው። እንግዲህ መልካም ትዳር ብያለሁ። ሌለኛው እንትን ካላይ ነገር ምንድን ነው? በሰርጌ ቀን እኔ ብደሰትም ፍልስጤም ያሉ ወንድሞቼ ፍልስጤም ያሉ እህቶቼ በቦምብ እየነደዱ ብሎ መኪናው ላይ ራሱ የፍልስጤን ባንዲራ ነው። እንደምታዩት ሱፍ ያለበሱት ላይ የፍልስጤን ባንዲራ ነው። እና ወንድሞቹን እያስታወሰ ነው የዋለው። ብዙኞቹም መኪና ላይም ለበክ ያቅሷ ለበክ ያቅሷ እያሉ ነው የዋሉት። እና ይሄ ማለቱ አይደለም። በዚሁ አጋጣሚ ምናልባት ከብዙ ሰዎች መካከል ከብዙ ሰዎች ከጀምአ ከዚህ ከዚህ ምናልባት በነሱ ሰውየው እንደዛ ሲል አንዱ ወንድም ወይም አንድ ሰው ከልቡ ዱዓ ሊያደርግላቸው ይችላል። አላህ የማንኛችንን ዱዓ እንደሚሰማ አይታወቅም። ከነዚህ መሀል ልቡ ፁህ ልቡ በወንጀል በምንም ያልተነከረ ሰው ሊኖር ይችላል እና ምናልባት ከልቡ ዱ አድርጎላቸው አላህ የእነሱን በላአ ያንን ረሃብ ያንን ችግር አላህ በዛው። ሁላችንም እንደዚሁ ወንድሞቻችንን እንዱ ልናደርግላቸው ይገባል፣ በደስታችንም በሀዘናችንም ጊዜ በሶላታችንም ጊዜ ዱዓ ልናደርግላቸው ይገባል። አይሁዶች በየጊዜው እሳት ያዘንቡባቸዋል፣ በየጊዜው ይፈጇቸዋል፣ በየጊዜው በላያቸው ላይ ቤታቸው ይደነባል እና የፍልስጤም ወንድሞቻችን ያሉበት ስቃይ ይህ ስንት አመታት፣ ለስንት ጊዜ ካወቅናቸው ጀምሮ ይበስ ብሎ በዚህ አመት ለየት ያለ ነው። ፍልስጤም ወደ ፍርስራሽነት፣ ወደ አመድነት የተቀየረችበት አጋጣሚ ነው እና ብዙ አጋጣሚ ወንድሜ ከሰርግህ ባለፈ እነዛን ወንድሞቻችን እንድናስታውስም ስበብ ስለሆንከንም ዱዓን እንድናደርግላቸውም እኔ በእውነት ልቤ ይነካኝ ማለት የሰው ልጅ በሰርጉ ቀን ተበዳይ ወንድሙን ተበዳይ እህቱን ማስታወስ በጣም ወደስ የሚለው አላህ ፍልስጤኖችን ነጃ ይበላቸው። አይሁዶችን አላህ ያጥፋቸው። መቼም እነዚህ ሰዎች እስላምን ለመጥፋት ሌት ተቀን የማይሰሩት ነገር የለም። አላህ ሙስሊም ሀገሮችን፣ ሙስሊሞችን ከካፊሮች ከካዲያኖች አላህ ይጠብቅልን። የተጣሉትንም ዲኑን ለነሱ አላህ ያደርግላቸው። ጦርነት አስከፊ ነው። ጦርነት ከባድ ነው። ጦርነት የገጠሙትን ብቻ አይደለም የሚገለው ቤት የተቀመጡትን ሴቶች፣ ምንም የማያውቁትን ህፃኖች፣ ምንም የማያውቁትን አዛውንቶች ነው ጦርነት አስከፊነቱ። እና አላህ ከዚህ አስከፊ ጦርነት ወንድሞቻችንን ነጃ እንዲያወጣልን ሁላችንም ዱዓ እናድርግ እምለው የዛሬው ቪዲዮ ይህን ይመስለው። ላይክ ሼር እያደረጋችሁ ለምታበረታት እህት ወንድሞቼ ምስጋና የከልብ ነው። አላህ በያላችሁበት ሀገራችንንም ሰላም አድርጎልን ወደ ሀገራችንም ተመልሰን ሁላችንም በሀገራችን ምንም አድርገን ይህን ይመስላል። ሰላም አሌይኩም ወረመቱላ ወበረካቱሁ